የሚሰራው ልብስ ሰፊ ነው። እኛ ራሱን እናውቀዋለን። በዛ ስናልፍ እና ከነሱ ጋር ደግሞ አንድ ግቢ ላይ ነው ያለው ተደራድሮ፣ ስልሳ ሺህ ብር አስገብተው ስልሳ ሺህ ብር ነው የገባው። የገባው ደግሞ ደብረ ብርሃን ነው የወጣው። እሱን ገለውት አንገቱን እንትን ብለውት ቁልም አድርገውት ነው የገደሉት። እና ከዛ አጥበው አሻራ እንትን ሊሉ ማለት ነው ሊያጥቡ ሲሉ ነው የተያዙት፣ አሻራውን ለማጥፋት ሲሉ ተያዙ ሁለቱ ታስረዋል። ሌሎቹም አሉ። ብሩ ግን ገብቷል። ሲሳ ሽብር ነው የወጣው፣ ግን ደብረ ብርሃን ነው። ይህን ያህል ነው ጭካኔ። ጎረቤቱ ነው፣ አንድ ግቢ ናቸው። እሱ ደግሞ ከጀርባው ልብስ ሲሰፋል፣ ካልሲ ይሸጣል። በደንብ ነው የምናውቀው። አሁን ተይዘዋል። በቁጥር ስ ላይ ነው ያለው። ሁለት ተይዘዋል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንኳን ደስ አላችሁ። እንግዲህ የዚህ የህፃን ገዳይ የሚገርመው ነገር ጎሮ ቤት ነው አብረው ዛ አንድ ግቢ የሚኖሩ። ጎሮ ቤት ነው ልብስ ሰፊ ካልሲ ሻጭ ነው። የወንድሜ ሚስት ናት የነገረችኝ ይሄንንም መረጃ የላከችልኝ። ና ሰውየው እንደ ተያዘ ላከችልኝ። ሰውየው ተይዟል። ጎሮ ቤት ናቸው ወንድሜ ብዬ አለው። ትናንትናም ዛሬ ምን አዲስ ነገር አለ ብዬ ብላት ሰውየው እንደ ተያዘ እሱ ና ሁለት ሰው። ብሩ ደግሞ የገባው በደብረ ብርሃን አካውንት፣ ደብረ ብርሃን ላይ ብሩ ተስቦ ወጥቷል። ደብረ ብርሃን ባለ ተባባሪው ነው ብሩን ያስገባ። በጣም ያሳዝናል። ልብስ ሰፊ ካልሲ ሻጪ ጎሮ ቤት እዛው አብረው የሚኖሩ አንድ ግቢ የሚኖሩ እነሱም የሚያውቁት ስሙንም መጥቀስ እዚህ ጋር አልፈለገችም። ስሙን አልጠቅስም ብላኝ ነው ማለት ነው። ና እስከ ስሙ እስከ ምኑ የሚያውቁት ሰምታችኋል። እናውቀዋለን ብላ ና ሲጀመር ከሩቅ አይመጣም ወገን። መጀመሪያ ልጅ ሲጠፋባችሁ ወላጆች ይሄን ነገር አይታችሁ ጎሮ ጎረቤታችሁን ያዙ ሲጀመር እኮ ዶሮ አማረኝ ብለህ ሂድ ብለው የላኩት ማለት ነው እነሱ ናቸው ይሄ ሰውዬ ነው እና ሀያ ብር ደግሞ በእጁ ተሰጥቶት ልጁ ሀያ ብር ይዘዋል በእጁ ሀያ ብር ነው የሰጠው ለማባበያ ሀያ ብር በእጁ አስይዞት ሰጥቶት እያ እየተጫወቱ እያለ ሄድና ዶሮ ግዛልኝ በላት እናትህን ብለው ልጁን ላኩት። ልጁ ሂዶ እናቱን እንዲህ ሲል እናት ዶሮ ለመግዛት በምትሄድበት ሰዓት ላይ ላፍ አድርገው ልጁን ወስደው አሳልፈው ሰጡት። ከዛ ሕይወቱን አጥፍተው እዛ ጋር አደረጉት ማለት ነው። አያሳዝንም? ጎረቤት እንዲህ ሲያደርግ፣ የቤት ሰው፣ የቅርብ ሰው እስካሁን ድረስ እኮ የምናየው ጎረቤት፣ አከራይ፣ ተከራይ አንድ ግቢ ያለ ነው እና የዚህ ልጅ ሕይወት እንግዲህ ያለፈው በጎረቤት ነው። ተመልከቱ ጉዱን ተመልከቱ። እናትን ተመልከቷት እንዴት እንደምታሳዝን የአራት ወር አራስ ናት። እናት የአምስት ተብሎ ነበር፣ ውሸት ነው። አሁን አረጋገጥኩኝ። የአራት ወር አራስ ጎመን ሽጣ የምታድር እናት፣ አባት ቀን ስራ ሰርቶ የሚኖር ይሄ ደግሞ አጋቹ ደግሞ የሚገርመው ነገር ልብስ ይሰፋል። ልብስ ሰፊ ነው። እዛው ጀርባው ላይ እዛው እነሱ ጋር አንድ ግቢ ልብስ ይሰፋል። ካልሲ ይሸጣል። ሁሉም የሚያውቁት ሰፈር ላይ የሚታወቅ ሰው ጎረቤት የተያዙት ደግሞ ወንዝ ዳር ላይ እንትን ሊያጥቡት ሲሉ አሻራ እንዲጠፋ ሊያጥቡ ሲሉ ነው የተያዙት። በጣም ያሳዝናል። በጣም ከባድ ነው። እንግዲህ እነዚህ ሁለት አረመኔዎች ናቸው። ሁለት ናቸው እዚህ የተያዙት። ሌላዎቹ ደግሞ ከደብረ ብርሃን ናቸው። እነሱ ደግሞ ገና ከደብረ ብርሃን አልመጡም ማለት ነው። ያው ተባባሪዎች ገንዘቡን የተቀበሉ በጣም ነው የሚያሳዝን። አብሮ ይፈልግ ነበር አለች ይሄ ሰው እያለች አብሮ ከኛ ጋር ይፈልግ ነበር አለች። የሚገርመው ጎሮ ቤት አብሮ የት ሄዶ ነው? አሁን እኮ እዚህ ሲጫወት ነበረ ከእንትና ልጅ ጋር እዚህ ኮ አይቼው ነበረ፣ እንደውም ብር ይዞ ነበረ ምናምን ይላላሉ። ይቀባጥራል አሉ ግን ማንም አልጠረጠረው በፍጹም። በጣም ነው የሚያሳዝን። ትዝም ይላችሁ ከሆነ ባህር ዳር ላይ የተገደለችው የአስር አመቷ ልጅ እነሱ ቤት ሰባት አመት ተከራይቶ የነበረ አስተማሪ ነው። አሳግቶ ገለው ውሃ ውስጥ የጣሉ አስክሬን እነዚህም ልክ አስክሬን ውስጥ ሊያጥቡ ሲሉ ነው የተያዙት። በጣም ነው የሚያሳዝን። በጣም እንዳለ የንግራችኝን ነገር በጣም እናት በቃ ራሷን ታቅም ብላለች። እናትና አባት የመጀመሪያ ልጃቸው ነው ይሄ። እንዴት ጎረቤት እንዲያደርጋል እንዴት ጎረቤት እንዲያደርጋል? እና ሁለቱም እንግዲህ በቁጥጥር ስር ውለው አሉ? ብዙ ብር ነበር የተጠየቀው። መጀመሪያ ላይ ስልሳ ሺ ብር ግን አባትና እናት ከየትም ለቃቅሞ አምጥተው ስልሳ ሺ ብር ከከፈሉ በኋላ አስክሬን አምጥተው ሰጣሉላቸው። ያሳዝናል። አቤት ጭካኔ! እና ይሄ ሰው እያውሬ ነው እንጂ ሰው ነው? ይሄንማ በቁም መግደል ነው የእውነት። ህፃን ልጅ እንግዲህ የሰባት አመት ህፃን ልጅ ላይ እንደዚህ እየጨከነ ይሄ ሰው ቢወጣስ በእስር ምረት ቢሰጠው ምንስ ቢደረግ እንዴት ተጨካክነናል! ጭካኔ ይሄን ያክል ነው። ተመልከቱ ጉዱ፣ ተመልከቱ። በጣም ነው ቅስም የሚሰብረው፣ በጣም ነው የሚያሳዝነው የእውነት። እኔ እንቅልፍን ይነሳኝ፣ እንቅልፍን ይነሳኝ፣ በጣም ነው ያመመኝ። እናት ኮ ሀቢባጋ መታ ልጄን አፋልጉኝ ብላ ሀቢባጋ ስትናገር ነበር ይሄ ቪዲዮ። እኔ ቪዲዮን አላመጣውም ፎቶን ብቻ ነው። እና እንደዚህ ጭብጥ ብላ እያለቀሰች አራስ ነኝ የአራት ወር ልጄ ዶሮ አማረኝ ብሎ እንደዚህ ገዝቼ ስመጣ አጣሁት፣ ውጭ ላይ የተጫወተ ነበረ ስውር አለብኝ ብላ እያለቀሰች። ከዛ እንዲያደረጉት ሲጀመር ሂድና እናትህን ዶሮ በል ብለው የላኩት፣ ለዚህ እሷ ከቤት እንድትወጣ እያቀዱ ነበርና ታቅዶ እነሱ እንደሆኑ፣ እኛንን ሂድ እንደዚህ በል ብለህ ነው አልኩት። ከዛ ሄዶ እንደዚህ ያደረገ ሁለቱ ነው ነው ይሄን ያደረጉት፣ ሁለቱም በቁጥጥር ስር ውለዋል። ያሳዝናል በጣም ። ህዝቡ በጣም እያነባ ነው እያለቀሰ ነው የምር። ድፍን የአዲስ አበባ ህዝብ ወላጆች፣ እባካችሁ ጎሮቤት እንዳታምኑ፣ አከራይ ተከራይ እንዳታምኑ። ልጃችሁ ሲጠፋ መጀመሪያ ጎሮቤት እርቃችሁ እንዳትሄዱ። ብዙ ብዙ የእኛ ሰው አይማርም እንጂ ሶስት ቀን ሙሉ በአስራ ሰባት የጠፋ በአስራ ስምንት በአስራ ዘጠኝ በሀያ ኮኑ ሄልጅ የተገኘው በሀያ ኗ አስክሬን የተገኘ ሶስት ቀን ሙሉ ይሄ ልጅ ማለት ህይወቱ ሁለት ቀን እነሱ ጋር ነው ያለ። ሳይገሉ ታፍ ነው ደብቀውት ነው ያስቀመጡት። ተመልከቱ! ግን እነዛ ጎረቤቶች በዛን ሰዓት ሁለቱን ቀን ሙሉ ወዲያውኑ እነሱ ጎረቤቱ ታፍ ነው ቢያዝ ኖሮ የዚህ ልጅ ህይወት ይተርፍ ነበረ። ሀገራችን ላይ የለማ ምርመራ የለ ሰው አይሰማ ሰው ደነዝ፣ ፈጣሪ አይበል እንጂ የሆነ ከግቢያችሁ አንድ ልጅ ከጠፋ ከራሳችሁ ቤት ጀምራችሁ የትኛውም ወላጆች እኔ አሁን ለምሳሌ የምኖርበት ግቢ ውስጥ አንድ ሕፃን ልጅ ቢጠፋ ከቤት የጀምራችሁ እዚሁ ግቢ ውስጥ ፈትሹ፣ ነው ማለት። እዛው ሰፈር ውስጥ ነው ህዝቡን ይዞ ማስጨነቅ። ምክንያቱም ከሩቅ አይመጣም። ተጠቁሞ ጎረቤት ምናምን፣ እንደዚህ ሆኖ ነው የሚሰሩት። እያችሁ ብሩ የገባው ቤት ነው፣ ደብረ ብርሃን ባንክ ደብረ ብርሃን ደግሞ፣ ብሩ ተስቦ ወጥቷል። ተባባሪው፣ ተመልከቱ ጉዱ። ጎረቤት አብሮ የሚፈልግ ሰው አብሮ ይፈልጋል። አለችም አብሮ ከኛ ጋር አለች፣ በፍጹም ማንም አልጠረጠረውም አለች። አብሮ በጣም ያዘነ መስሎ ነው የሚፈልጋለች፣ ከኛ ጋር በጣም ይጨነቃል፣ በጣም እንትን ይላላል፣ ያቅለበልበዋል፣ ይቀባጥራል። የሚገርመው ግን የደሃ አምላክ የህፃኑ አምላክ እግዚአብሔር አምላክ አሻራ ሊያጠፉ እንግዲህ ወንዝ ወስደው አስክሬኑን ሊያጥቡ ነው የተያዙት። በሚገርም ሁኔታ ያሳዝናል። ወላጆች ጥንቃቄ አድርጉ። ይህም መረጃ ለሁሉም አድርሱ። ሼር ላይክ አድርጉ። ፍትህ ለዚህ ልጅ እንበል። የዚህ ልጅ ገዳይ የሞት ፍርድ እንዲፈረድበት ሁላችንም እንደ ሄበን በአንድ ላይ እንቁም። የድሀ ልጅ ሲሞት ዝም አንበል። የሀብታም ልጅ ሲሞት አንጩ። እባካችሁ ነገ በን እያል ድምጻችን እናሰማ። ፍትህ ለዚህ ምስኪን ህፃን